ክብሩን ሁሉ እግዚአብሔር አድርጎ አምላክ ልናመሰግን ይወዳል። ዛሬም እግዚአብሔር ሆይ እንዳላደረግ እግዚአብሔር እንዳልሰራ በሚቆጥሩ ፊት እግዚአብሔር የዘላለም አምላኮ ሆነን እኔና ወገን አንድ ሰው ወደ ጌታ ሲመጣ እንደሚሆን፣ እግዚአብሔር ሆይ ቃለ ይናገራል። ዘጠኝን ሰው መስጠት እግዚአብሔር የዘላለም አምላክ በእውነት ያ የአምላካችን ስራ ነው። ያንተ አደራረግ ነው። አደራረግ ከሰው ነውና፣ በእውነት እግዚአብሔር ስላደረግከው ስለ እያንዳንዱ መገኘትና መገለጥ ብዙዎችን ከጨላ